ብዙ ፈታኝ ነገር አለው፣ ቻሌንጅ አለው። እስካሁን ለአራስ እስካሁን ያለ መብላት በራሱ አንድ ትልቅ ራሱን የቻለ ችግር ነው። ጭንቅላቴ እያመመኝ ነው። ለጭሱ ጨረር ምናምን አለ፣ ፀሐይ አለ፣ ፀሐይ እሳት አለ ምናምንና ነው። ሰላም እንዴት አደራችሁ ቤተሰብ? ደህና ናችሁ ወይ? ከመለከት እስቲ ዛሬ ብሎግ አሳያችኋለሁ። በሰው ቤት አራስነት ምን ይመስላል የሚለውን እናያለን እናነሳለን ማለት ነው አሁን ከቅርፋ ስላልተነሳ እንዴት እንደማደርገው ማሳያችኋለሁ።

ራሳቸው ምናምን ለማየት ሲመጡ የሚያስበት ነው። አሁን የማደርገውን ያውጡ እቴ በዚህ እያለኩትኝ የውዶችዬ ወተት ሲወጣው ደግሞ መውለዴን ታረጋግጣላችሁ ታ ይኖረዋል ብላችሁ እንግዲህ ምንክት ሄደነ በዚ አጋጣሚ አረጋግጦ የምላችሁ ውሸትነው ድራማ ነው ለምትሉ ሁሉ መልስ ይሆናቸዋል። በዚህ አጋጣሚ እና በዱአ ና በጸሎታችሁ አግዞኝ እኔ ይህንን ነገርን መርጬ የወጣሁበት ምክንያት ይህንን ነገር መርጬ የወጣሁበት ምክንያት ሁላችሁም ታውቃላችሁ፣ እየመጡ ሰላሜን ሲከለክሉኝ ነው፣ እና ሲጫጩብኝ ምናምን። ያው ባልበላም ባልጠጣም ሰላም ይሻለኛል ብዬ ነው የመጣሁት ኝ በእርግጥ አሁንም ጉዳት ላይ ድሎት ላይ ምናምን አደለም። ያው እዚህ ያለሁት ሳሳ ጎጆ ውስጥ ነው። ቢሆንም ከፀሐይና ከብርድ ጠልለውኛል። አመሰግናለሁኝ። በቃ ብቻ ነው ያለሁ። እንግዲህ ከልጄ ጋር እንደዚህ እያሳለፍኩኝ ነው። በጸሎት እና በዱዓ ምታስቡኝ የምትደውሉልኝ፣ ሁላችሁም አላችሁ ምትጠይቁኝ እና አመሰግናለሁ ውዶቼ። አሁን የልጄን ቁርስ እያዘጋጀሁኝ ነው። ከዛም ደግሞ የምትጣጠብና ምናምን ለእኔም የሆነ ነገር ደግሞ እንፈልጋለን ማለት ነው። ልጄ ጡጦ በምላስ ለምደውላችሁ የተቸገራችሁ ካላችሁ እችኝ ማለቢያ ግዙ እና እንደዚህ ያለባችሁ ተጠቀሙት፣ በጣም አሪፍ ነው። እንደምታዩት የሚወርደው አጠቃቀሙ ምናምን ከስር እንደዚህ ገፋ ገፋ ታረጉታላችሁ፣ ከዛ ራሱ ይወጣል ማለት ነው። ገፋ ታረጉታላችሁ፣ ከዛ እሱ ሲወርድ ማለት ነው ጥር እያለ ሰበት እና ከላይ ደግሞ እንዴ ጡታችሁን ጫንት ታላችሁ ውስጥ ላይ ደግሞ ያጠራቀማል አያቸው። እና እንደዚህ ነው የአራስ ቤት ውሏችን ማለት ነው። አብራችን ሆኖ የትም እንዳትሄዱ አልብ ሊጨርስ እና ደግሞ እንገናኛለን። ደግሞ አሁን እኔ ደግሞ አሁን ልጄ ይኸውላችሁ ተነሳሁ፣ ቤት ጠረኩ፣ አለብኩ ማለቴ ጆሮችን አጠብኩ አለብኩኝ ልጄን አጠባሁ። እኔ ደግሞ ራህበኝ ማለት ነው። ሴት ልጅ ስታጠባ ወይም ስትወልድ ታውቃላችሁ አራስ ቤት በጣም የሚረበው ወተት እና ግዴታ ደግሞ መተካት አለብኝ። አሁን ወደ ኩሽና እንገባለን። አንዳንድ ነገሮችን ያው የሰው ቤት ቢሆንም ፈልገን ፈላልገን እንሰራለን ማለት ነው። ወዶች አብራችን ቤት መንዳት ይሄዱ እና አብረን አድርገ ዋደ እና ኩሽና ነው ገብተን እንበላለን ማለት ነው። እስቲ ምናለ ፈላልግ ፈላልግ ምንም የለም ነው። እንደምታዩት የገጠር ቤት ነው። ሆነ ቆጮ ነገር እኳ ቢኖር ምናምን ብሰራ ድስት ይታየኛል ምናለን

ሰዎች እንደዚህ ትሆናለች? ሰላምን ከልክላችሁ፣ ምን እንዳሰቃዩባችሁ። ምን አለ ባልተፈጠርኩኝ። በዚህ ሰዓት እኮ አልጋ ላይ መነሳት የሌለብኝ ሴት ነበርኩኝ። እንኳን የሰው ቤት ምጥቼ ብቻዬን እያደርኩ የዋልኩኝ ኩሽና ቤት እንደዚህ ብሰራ ቀርቶ፣ ኧረ ሰው ያለ፣ ኧረ እኔማ ከበደኝ ዘንድሮ።

በስንት መከራ ያው አነደድኩት። ቤተሰብ እና ምጣዱ ሰግል መጠፍጠፍ አለብኝ። ቶሎ ይሄ ለአንድ ሶስት ቀን አይሆነኝም። ቀመጥ ወጽ ወደታች ከፍ ገንዘብ የገጠሩን ብሎ እያያችሁት ነው። ብዙ ፈታኝ ነገር አለው፣ ቻሌንጅ አለው። እስካሁን ለአራስ እስካሁን ያለ መብላት በራሱ አንድ ትልቅ ራሱን የቻለ ችግር ነው። ጭቅላጤ ያመመኝ ነው። ለጭሱ ጨረር ምናምን አለ፣ ፀሐይ አለ፣ ፀሐይ እሳት አለ ምናምንና፣ ከባድ ነው ብቻ። ቆቻችን ሲደርስ ሲላይ እናውጠዋለን ከዛ ደግሞ መበያ እንፈልጋለን። መበያችን የሚሆነው ምንድን ነው? አብረን የምናየው ይሆናል። እሱንም በፈለገ ነው። እስቲ ቆጮ ሲደርስ ደግሞ እንገናኛ ቤተሰብ

ቤቱ እና ራስን ለማድረግ ቤት ያፈራው እንግዲህ በእኛ ሀገር ደንብ አራስ ያመት በላ ሚጥሚጣ ሳይሆን ጠዋት ቡላ፣ ከዛ ደግሞ የምጥን ገንፎ የገብስ ምናምን ማለት ነው። ከዛ እንላችሁ ደግሞ እንዲቆጩ ይሰራና በአይብ በክትፎ በቅቅል

ሰው ስላልበላኝ ነው። ሰላሜን ግን ካጣሁኝ እኔ ግፊቴ ይጨምራል ስበሳጭ ምናምን። አሁንም እኔ ሆስፒታል ገብቼ መተኛት ስላልፈለግኩኝ ነው። በቃ ሰላሜ ሴናችሁ ነው የሚወጥቼ ብን ብዬ የጠፋሁት እና የምግብ ችግር ቢኖርም እዚህ ሰላም አለኝ። ደስተኛ ነኝ። ሰላም አለኝ እና በድዋ እና በጸሎት አስቦኝ ስለምታበረታቱኝ ሁሉ ነገር ከልብ አመሰግናለሁኝ እና በያላችሁበት ዱዓ አድርጉልኝ ይህንን እንበላለን አሁን እቺን እቺን አሁን ከበላ ይህንን አሁን ከበላ በቃ እና ይህን እስከ ሶስት ቀን ያው እንደሚያደርግ ማይታችኋል አሁ ፊናዘብቼ ስንደፋደፍ እሱንም ያሳ

ሻወር በገባ ቀን ኖሮ ምናምን ቢሆን ደስ ይለኛል። ያው ሰው ስለሌለኝ ምናምን ደግሞ ልጅ ነው የሚጠብቅልኝ። ልብስ ግን ያው የባለፈው አይደለም ቀየር ያለውኛ አስልኬ እና በቃ ትንሽ ደግሞ እስኪ ላገገር ልክና ማለት ነው። አብራችሁ ስለነበራችሁ ከልባ መሰግናለሁኝ። በጸሎት በድዋ ከጎን ያላችሁ ሁላችሁ ከልባ መሰግናለሁኝ። ሰላማችሁ ይብዛልኝ። ቻው።